አሰላሙ አሌይኩም ወረምቱላይ ወበረካቱ። ዛሬ ጉድ ልነግራችሁ ነው የመጣው ውዶቼ፣ ቪዲዮ ላይክ ሼር አድርጉት። መዳም የመዳም ሸቃሊት ዛሬ ማለት ነው የአቡጀህል የሚስትሁት መጅሊስ ልታቋቁም ነው። ሙስሊሙ መጅሊስ የለውም፣ እኛ ሙስሊሞች መጅሊስ የለንምና መጅሊስ ላቋቁም ነው እና ድምፅ ሆኑኝ እያለች ነው። እስኪ ከሰው ንስማና እንመለስ አለን። ለማንኛውም ማለት ነው እናንተ ቪዲዮ ላይክ አድርጉ። አሰላሙ አለይኩም ወረህመቱላ ወበረካቱ እንዴት አደራችሁ? ብች እያለው አልሐምዱሊላ። ትናንትና መጅሊስ ያስፈልገናል እኛ ሙስሊሞች የሚል ቪዲዮ ሰርቼ ነበረ። አዎ እኛ ሙስሊሞች የራሳችን ተቋም መጅሊስ ያስፈልገናል። የማንም እኛ ቀብር አምላኪዎች በሚል አስተካክሉ፣ እኛ ሙስሊሞች ሳይሆን እኛ ቀብር አምላኪዎች በሚል አስተካክሉ። እንደቻለንጅ ተቀላቅላችሁት በየፔጃችሁ ላይ የራሳችሁን ሀሳብ እያሳፈራችሁ ፖስት ልታደርጉ ይገባል። በአሁኑ ሰዓት መሆን ያለበት ይሄና ይሄ ብቻ ብቻ ያለበት እኛ የጠየቅነው መብታችንን ነው። መብታችንን ደግሞ ህገ መንግስቱን በጠበቀ መልኩ ምንም የምንከለከልበት አንዳችም ነገር ስለሌለ ማለት ነው። አዎ እኛ ሙስሊሞች የራሳችን ተቋም የራሳችን መጅሊስ ያስፈልገናል። እና እንደዛ ብዬ በሰራሁት ቪዲዮ ላይ አንዳንድ ልጆች ታይሰፈሮች ማለት ነው የኔ ቪዲዮ ወስደው በራሳቸው ፖስተውት እዛ ስር የሚጻፉ ኮሜንቶችን ገባ ብዬ ተመልክቼ ነበረ እና አብዛኛው ኮሜንቶች ማለት ይቻላል አንዱ ምን ይላል፣ እንደው ይሄ መጅሊስ ይች ልጅ አንድ ነገር ማድረግ አቃተው ማለት ነው ይላል። የእናንተ መጅሊስ ለዚህ ለዚህ ነው የምትጠቀሙበት? እንተጠቀምበት። ሱብሃንአላህ። ይሄ ብቻ አይደለም፣ አንቺ ልጅ እስልምናን ሁለት ቦታ መከፋፈል። በዚህ ዙሪያ ግን ያው ሌላ ቀን መመለስላችሁ ይሆናል እና ለማንኛውም እኛ ሙስሊሞች የራሳችን ተቋም የራሳችን መጅሊስ ያስፈልገናል። ሁላችሁም እንደ ቻሌንጅ ተቀላቅላችሁ ይሄንን ሀሳብ። ሶሻል ሚዲያውን መጠቀም አለብን። የጠየቅ ነው መብታችን ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ይህን ቪዲዮ ኮፒ ሊንክ ሸራ አድርጉልን። እንደዚሁም ደግሞ የአባሽ ምኮት ጥሪ አቅርበዋል። ያም ላጂ ሙፍቲ ቤታቸውን አስገንብታችሁ በአጭር ጊዜ ውስጥ እንድታስረክቡ ነው የሚል ጥሪ ቀርቦልናል። እኔ የምለው እሺ ጥሪውን ተቀብለናል ለማሰራት ማለት ነው። ግን አንቺ እውቀት ሞልቶ የፈሰሰ ከአንቺ በላይ አዋቂ የለም። አይደለም እንደ አዋቂነትሽ ዋሃብያ ሙስሊም አይደለም፣ ዋሃብያ ካፊር ነው። እሺ በዋሃብያ የተሰራው ይበቃል ወይ? የሚበቃ ከሆነ ለእነሱም ስሩ ባልሽው መሰረት ስርተን እናቀርባለን። ለአንቺም ደግሞ ከጎናቸው ጫት ምጥቅ ድቤሽን የምትመችበት መውሊድ በደረሰበት ሰዓት ማለት ነው። የምትጨፍሪበትን ቦታ እናሰራልሻለን። ዋናው ግን ሚበቃ ከሆነ ነገሪን ማለት ነው። ዞረሽ ዞረሽ እኛው ጋር ልመና ማለት ነው። ባናሰራስ ባናሰራስ ምን ልታደርጊ ነው? የሻይ ሰዓት ስለደረሰ ፋይሉ ተዘግቷል። ስለዛ አጨልይ። ሚሰማሽ የለም። ቲክቶክ ላይ ያሉት ለተናገርሽው ምላሽ ሲሰጥሽ፣ ጭራሽ መጅሊስን አዛለሁ። ሰው እኮ አንችን እኮ ቼክ አያደርግሽም እኮ ማንም እኮ አንችን እንደ ሰው እኮ የሚቆጥርሽ የለም። ስለዛ ቼክ የማያደርግሽ ስላለ ብዙ አትልፊ ማለት ነው። የሚሰማሽ የለም። ሁሱ ከሰሞኑን ጥሩ ሁኔታ ላይ አይደለም እና እስኪ ሁላችሁም ይሄንን ቪዲዮ ወይቱና ሁላችሁም ደው አድርጉለት። አላህ አፍያ እንዳደርገው። ሁላችሁም ባላህ ያቻቸው አለ እኔ ተከታዮች ሁላችሁም ደው አድርጉለት ለሁሱ ማለት ነው። ሁሱን አላህ ይጠብቅልን ክፉ አይን ካውና፣ ሰሞኑን ጥሩ ሁኔታ ላይ አይደለም። ሁላችሁም ደው አድርጉለት። አይኑን በጣም ታሟል ማለት ነው። ይሄ እንዲወጣ ነበር መድሃኒት ተሰጠኝ። ይሄ እንዲወጣ አንድ ነበር የተፈለገው። ሮብ እንትን እንደዚህ ውግት አድርገን እናወጣዋለን ውስጥ ላይ ያለውን ምናምን አለ አሁን በቃ

እሺ ውዶችዬ፣ ያው ለሁሱ ሁላችሁም ዱአ አድርጉለት ባልኳችሁ መሰረት፣ አደራችሁን ሁላችሁም ዱአ አድርጉለት። ቤሩት ላይ ደግሞ አሁን ቲክቶክ ላይ ዘወር ዘወር ስል ቤሩት ላይ አንድ ሄታችን ከራሷን ከፎቅ ላይ ጥላለች እና ለሃቡ ተልኮላት ቪዲዮውን እያየሁት ነበረ ማለት ነው። እና እዛ ኮሜንት ላይ በጣም ብዙ ልጆች እኔም አንዳንድ ጊዜ ራሴን ራሴሽን ጣይ ጣይ ይለኛል ራሴሽን አጥፊ አጥፊ ይለኛል የሚሉ ብዙ ልጆች አየሁኝና እስኪ ቪዲዮ ነውና መልሼ በዚህ ጉዳይ አወራበታለሁ፣ ለምን ይሄ እንደሆነ ማለት ነው። ኢላሃ ኢላላ ማለት ራሷን ጥላ ነው አይደል፣ ላላላላ እያሏት ነው ጓረቦቹ። ደግሞ ከመስኮት ላይ ራሷን ስትጥል መሬት እስከምትነጋ ድረስ ያለው መሀል ላይ ግንብ እንደሰማችሁት ነው እንግዲህ። በጣም ያሳዝናል። ልጅቱ የምትተርፍም አይመስልም። ስብሀን አላህ ላኢላሀ ኢለላ። በሰው አገር እንደወጡ መቅረት ቢያንስ ለቤተሰብ ማሰብ አለብንና እኛ በራሳችን በህይወታችን ተስፋ ብንቆርጥ እንኳ ቢያንስ ቤተሰቦቻችን ምን ይሆናሉ? በእኛ ምክንያት ብዙ ስቃይ፣ ብዙ ጭንቀት ይደርስባቸዋል የሚለው ማሰብ አለብንና እዚህ ቪዲዮ ኮሜንት ስር ወላ በጣም ብዙ ልጆች እኔም አንዳንድ ጊዜ ራስሽን ወርውሪ ይለኛል ራስሽን አጥፍ ይለኛል ይላሉና ቢያንስ ስትጨናነቁ ወደ አላህ ተቃረቡ፣ ሶላታችሁን ስገዱ፣ ቁርአናችሁን እቅሩ እንጂ እንዲህ አይነት ሰይጣናዊ ድርጊት ለማድረግ መወሰን ማለት ወላሂ በጣም ከባድ ነው እና በሰው ሀገር ወጥታችሁ ለመቅረት ለምንድን ነው የምትወስኑት እህቶች? ያ አላህ ምንም ችግር ቢከፋ ምንም መጥፎ ነገር ቢፈጠር እኮ እንሻላ ነገ ኮ ሌላ ቀን ነው ነገ ኮ እናንተ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ባላግቢታችሁ ወልዳችሁ ጥሩ ህይወት ሊኖራችሁ ይችላል። እና ለምንድን ነው ተስፋ ቆርጣችሁ ራሳችሁን ከፎቅ ላይ መወረወር የምትደርሱት ማለት ነው። እና ቢያንስ ራስን ማጥፋት ራሱ አንድ ወንጀል ነው እና በጣም ያሳዝናል ወላሂ። ያው ሸይጣን ይገፋፋል የሆነ ያን መጥፎ ነገር እንድታደርጉ ነው የሚገፋፋችሁ። እና ከይር ነገር አስባችሁ ያን ከይር ነገር ለማድረግ ይይዛችኋል አይደለ? ግን መጥፎ ነገር ካሰባችሁ መጥፎ ነገር በራሳችሁ ላይ ራሳችሁን ማጥፋት ቢሆን እንድታደርጉት ይገፋፋችኋል። እና እንደዚህ አይነት ሸይጣናዊ ሀሳብ ከማሰብ ራሴንን ማጥፋት ሆነ ራሴን መጉዳት መሆነ ይህን አይነት ነገር ከማሰብ መቆጠብ ይገባል ማለት ነው እና ብቻ እህታችን እንግዲህ ትኖር ትሞት አይታወቅም። አላህ ይድረስላት በህይወት ካለች ከሞተችም ደግሞ አላህ ይዘንላ ለቤተሰቦቻቸውም አላህ ይሰብራት። ቤተሰብ ሲሰማ እንግዲህ ልጃችሁ በሰው ሀገሮች ታቀረች ማለት በጣም ለቤተሰብ ይህንን መቀበል በጣም ነው የሚከብደው። የስደት ነገር ከባድ ነው። ብቻ አላህ ስትር ወላ። አሁን ራሱ ሰሞኑን በፌስቡክም በቲክቶክም እያየሁ ነበረ የምን ላይ ራሱ እኛ ኢትዮጵያውያኖች በቃ የሆነ የገበያ ሰው የሆነ ምንድን ነው ሰላማዊ ሰልፍ በቃ የሆነ ነው የሚመስለው፣ እንጂ እውነት ያየም ከኢትዮጵያ ወደ ሳኡድ ለመሄድ ያሉ ኢትዮጵያውያን ናቸው እንዴ ለማለት ራሱ በጣም ይከብዳል። ብዛታቸው በጣም የሁለት ገበያ ሰው ነው የሚመስሉት ማለት ነው። እና የኢትዮጵያ ሕዝብ በየሄደበት ብቻ ይሰቃያል። አላህ ደረስልን። ሀገራችንን ሰላም አድርጎ ሀገራችንን አበልጽጎልን በሀገራችን የምንኖር አላህ ያድርገን። አሰላሙ አሌይኩም ወረህመቱላ ወበረካቱ።